በዛሬው ዕለተ እሁድ ፕሮግራማችን እንደተለመደው የዚያራ ውሎና በትግሉ ዙሪያ የሚያወጥንጥኑ ሀሳቦችን አንስተን ፕሮግራም አዘጋጅተንላቸዋል ዛሬ እህታችን ሱመያ ኡስታዝ አቡበከርን ልዘይርህ መጥቼ ፈገግታህን ማስቆም ስለከበደኝ በሶቴን ማውራት ትቼ እያለቀስኩ ወደ መጣሁበት ተመልሻለው ድረስ ለአቡበከር አህመድ ስትል ደብዳቤ ጽፋልታለች እሱንም ይዘናል ይድረስ እጅግ ለማከብር ለመውደ ለአስተማሪ፣ ለመብት ተቆርቋሪ ንከታይ ኡስታዝ አቡበከር አህመድ ዛሬ ሁርጠዋት ከለበት ቂሊንጦ ወህኒ ድረስ ልዘይረህ መጥቼ ነበር። ብሶቴም በውስጤ ሺ አልቆም ያለም ባይን በሂጃብ ያንጠፈጠፍ ጎዳን ተደርሼ ነበር። ነጭ ጀለቤ ያለብሰ ፊትን በፈገግታ ሞልተ ይዘይሩ ከመጡ ወንድሞች ጋር ስታውጋ ይቼ ለነግረጂ የመጣውትን ብሶት አፈን ረብሻ አልፈለኩም እና አብሶቴ ነፍኝው ምንም ሳልነግረው ወጣው። በቁጭት አንገቴን አቀርቅሬ ቤት ከተመለስኩ በኋላ ለምን አልኩት ራሴ ለምን ለምን ሳልነግረው ወጣው። ሰዴ መቼም ሰዓት ሰማት ቀረ። በትምህርት ቤትም ሆነ በስራ ቦታ ሂጃብ ልብስ ተባልን፣ በቃ ይሁን። ይህንን ነበል ነገር የመጣሁት እርግጥ ነው የሀዲስ ዜና ላይ ይሆን ይችላል። ግና ግና ዛሬ ከትናንትናው ብሷል። የኛ ዝምታ በረታ ቁጥር ይነሱ ተጽዕኖ በርትቷል። አንደ ትናንትና ኃላፊነትን ልትወጣ ተንቀሳቀሰ፣ ዛሬ በታጠረ ሽቦ ተከለለ። ቢሆንም ካለበት ስር ሆነህ ባትሟገትልኝም ቢያንስ ብሶቱን ሰምቶ የሚንገበገብ አንጀት የሚያለቅስ አይን አለህና የሂጃብ መነጠቅ ለአንተ ብነግር እንደ ጎርፍ ከሚወርደው ባይቀንስ ከሆነ ብዬ ነበር። ታሪክህን ሳነብ አንተ ለሙስሊም ሴቶች የሂጃብ ጠበቃ ሆነህ እንደቆየህ ተረድቻለሁ። ከደሰ ዩኒቨርሲቲ ሶስት ሴት ሙስሊም ተማሪዎች ሂጃብ በመልበሳቸው ምክንያት ብቻ ታፍነው የት እንደደረሱ አይታወቅም ሲባል ሴቶች የገቡበት ጠፋ ተብሎ ሲጮህ ትዝ ይልሃል ኡስታዝ። ፈጅር ሰግደ አላህን ተወግለ ቀደዚህ ወደ አዲስ አበባ ስትገሰግስ መጣ። ለመጀመሪያ ጊዜ የመንግስት ማሰቃያ ማዕከል የሆነውን ማዕከላዊ አየህ። ሶስት እህቶችን አምጡ ስትል ከፖሊሶቹ ጋር ተጋፈጥክ። ከእናትም ባይወለዱ፣ ከስጋም ባይዛመዱ፣ በሀገርም ባይገናኙ እስላም ያላበሰኝ ዝምድናዎች ሁሉ ዝምድና ገብቶሃልና እስላማዊ ስብዕና ካለህበት ጫፍ ሆነህ እመማቸው ቃሞ ከተባል እኔ ምልክ ኡስታዝ ምንድነው የሚሻለው እስኪ ንገረኝ። ሃይማኖታችን የደነቀቀብንን ሂጃብ አትል በዙ ከመባል የበለጠ አደጋለን። ከዚህ በኋላ ኡማው የሚደርስ ፈተና ይኖር ይሆን? ያለውቅ ብቻ ግን ኢስላም ሲረገጥ ዝምታን አላስተማርከኝምና ኢንሻአላህ ዝም አልልም። አንተ ከልህበት ሂጅራ ግቢስ መጠበቂያችን ሂጃብ ይፈቀዳል እንዴ? አዎ ከሆነ ምላሽ ይህን ምጣ እንሰው ልልስ ሂጃቤን ተቀምቼ ሕሊና እስረኛ ከመሆን አካሌ ቢታሰር በምን በቴ ድኔ ሽጬ መስራተስ መማረስ ለምኔ መስከረም ጠባ ይሉኛል። የለም ለእኛ ለኢትዮጵያ ሙስሊም ሴቶች መስከረም አልጠባም። ይህ ዓመት ገና ነው። ጉድ ሳይሰማ ይሉና ተረት ያሟሉ ሂጃብሽን ወይ ትምህርትሽን ይጃብሽን ወይ ስራሽን ፌት ይዘዋል። በጥይት ምግደብሽ አሊያስ በኮረንቲ እንዲሉ ምርጫ የማይቀርቡ የፌት ጥያቄዎች። ኡስታዜ እናንተ ጋር መፍትሄ ካለ አምጣ እስኪ ምክሩን። እኛ ሴቶች እናንተን ሀሳብና ምክር በጉጉት እየተጠባበቅን ነው። አላህ ላንተ ሙሽሪኮች ለቅጣት ያዘጋጁልህን ወይ ይወዱላህ። እዚህማ የመንግስት ተጽዕኖ የሙስሊሙ ከትግል መቀሳቀሳ ከዛ ይተህል በደንብ ነበር እስከ ድል ደጃፍ ድረስ ሰላማዊ የሆነ ልንቀጥልለት የማንነት ትግል ዛሬ አቅማችንን፣ ጽናታችንን የሚፈታተን ሆኖ መቷል። ሁሉም ቢያወሩ ተርባዶ ይቀራል ነውና ስንቱን ነገር ላይ ይችላል የትኛውም ብዬ የትኛው ልቶ አውቄ ለአንተም ሆነ ለሌሎች ታሳሪ ወንድሞች ይህችን አጭር መልእክት አስተላልፍልኝ። እኔ ሱመያታችሁ መንግስት ሂጃቤን ክልክለኛል ብዬ ጀነጣጥፌ አልቀመጥም። ከመንግስት ትምህርት ቤትም ወጥቼ ክልል አልመዘገብም፣ ወይም ከሀገር ወጥቼ አልሰደድም። የተዘናጋ ወንድሞችም ስለ ሂጃቤ እስኪጮሁልኝ አልጠብቅም። በየአደባባዩ ላይ ቆሜ ህይወቴን ጣራለሁ፣ ስለ ፍትህ እያልኩጨዋለሁ፣ ስለ መብቴ ከየትኛውም ከልካይ ነኝ ባይ ይጋፈጣለሁ፣ በያዘው አፈሙዝ ደረቴን አልሞ ተኩሶ እስኪገላይ ድረስ እንጂ እኔ ቆመት አልሞትም። በድሁ ግን እኛ ሴቶች እናንተን ተሳሪዎች እጅግ አድርገን እናመሰግናለን። ስለ ሂጃባችን አቅማችሁን ጭዋችሁልናል፣ ተግላችሁልናል። አሁን እኛ ተራ ነው። ገና ዱዓችሁ ምርኩዛችን ነውና፣ አድራ በዱዓችሁ አግዙ። በአላህ ፍቃር ትግላችን ግቡን ይመታል። ኢንሻአላህ አላህ ሁላችንን በጽናት የምንታገል አድርገን

ምንድነው ታዲያ ድርሻዬ? አጋር ወንድምነቴ፣ አንቺ ወህኒ ታጉረሽ፣ እኔ ስቀመጥ ቤቴ፣ ስለ ስቃይሽ ነድጄ ካልፈሰሰልሽ ደሜ፣ በወንድምሽ ተከብረሽ ካልተጠራብሽ ስሜ፣ ለስብእናሽ ካልዋል ያጋርነት ሙሉ አቅሜ፣ ምን ሊሰራልሽ፣ ጩኸቴ ምን ሊፈይድሽ? ግጥም ስንኙን እየቋጠርኩኝ ብዘምርልሽ፣ ዋ ኢስላማ አይለቀኝም አውቃለሁ። አቅሽ ነው መልቅያ። ስለዚህ እቴ ለጊዜው የኔን ወንድምነት እርሽና፣ የዚህን ትውልድ ወንድምነት ታይና